ማሽም ሹ እንግዲህ ሱቁ ደርሰናል ማለት ነው። ዋዴ ይባላል። ይሄ ጫማ ነው። በአዲስ ሱቅ አኝ ማለት ነው። ያው ጅዳ ነው ሰላ ሻንጣ አለ። የምትፈልጉትን ነገር እንደዚህ ነው የምትፈልጉት አላችሁ። ማዛት ትችላላችሁ ማለት ነው። እዚህ ደግሞ የስራ ህጻናት ልብስ አለላችሁ ማለት ነው። እንግዲህ ስራውን እዚህ ነው ያገኘ ነው። ግን ህጻናት ልብስ በአይነት አለላችሁ። ግን ዋጋውን ከፈለጋችሁ እነግራችኋለሁ። እዚህ ደግሞ ወደ አክሊያ ነው። ውዶች አሁን ደግሞ በዚህ ደርሰን ያው እጃደምና ምንደ አስተን ያው አሁን ደግሞ በዚህ ላይ ነን ማለት ነው። ያው ውዶች አሁን ደግሞ በበር ደርሰን ማለት መውጫው ላይ ነን ያለ ነው። ያው እዚህ ደግሞ ልብስ ላይ ነን ያለ ነው ማለት ነው። እስኪ ወደ ጃኬቱ ቦታ እንሄድ ማለት ነው።

ዲስካውንት ወርጧል ይላሉ። እንዳያመልጣችሁ። እዚህ ደግሞ ሁለት ሁለት ብር ነው ማለት ነው። ቀና ሻጋ ነው ሁሉም ነገር

እና አሁን ደግሞ ጨርሰን ወደ ቤታችን ልንያድ ነው ማለት ነው ውዶች የገዛን ነው አሁን ከስተን አሁን ታክሲ ቦታለን ታክሲ ልንይዝ ነው አይ ሰፋ አርባ ዐይን ይባላል የታክሲ ቦታ ልንይዝ ነው ማለት ነው ችን አገኝተን እየገባን ነው ባይ ባይ ውዶች እየሆ